በየኔ ጀግናና ሌሎች የተጨዋወትን ነው። ባልን ማን ፈጠረው ይለናል። ባል ሚስቱን በሥራ ቢረዳት፣ በቤት ውስጥ ቢተጋገዙ፣ የባል ትምክህት ቀርቶ የሚስት ተጨቋኝነት ተወግዶ በእኩልነት ቢኖሩ፣ ባሎች በልጆች አስተዳደግ፣ በማዕድ ቤት አስተዳደር፣ የቤት ቀለብ በመግዛት ቢሳተፉ እየተባለ በተለያዩ አጋጣሚዎች ሐሳቦች ይሰነዘራሉ፣ ትምህርቶች ይሰጣሉ፣ ቅስቀሳዎች ይደረጋሉ። ሐሳቦቹ መልካሞች ቢሆኑም እጅግ የዘገዩ ናቸው። ምክንያቱም እነዚያ ሐሳቦች የሚነሱትና እንዲተገበሩም የሚፈለጉት አብዛኞቹ ሊለወጡበት በማይችሉበት ያለበለዚያም ጥቂት ለውጦችን ብቻ በሚያመጡበት ደረጃ ላይ ከደረሱ በኋላ ነው። ባልነት ማኅበረሰቡ ሲሰራው የሶስት ነገሮች ድምር ውጤት አድርጎ ነው፣ የወንዴነት፣ የወንድነትና የአባወራነት። ወንዴነት በተፈጥሮ የሚገኝ ጾታ ነው። ወንድነትና አባወራነትን ግን ማኅበረሰቡ የሚፈጥራቸው ናቸው። ለዚህም ነው ወንዴን ፈጣሪ ባልን ግን ማህበረሰቡ ይፈጥሯል የሚባለው። በማህበረሰባችን ዘንድ ወንድነት የተፈጥሮ ጾታን ብቻ አያመለክትም። ወንድነት ጀግንነትን፣ አሸናፊነትን፣ ታላቅነትን የሚያመለክት ነገር ነው። ወግድሊ ድጓ፣ ወግድሊ ቅኔ ወንዶች ከዋሉበት ውላ ለሆኔ በሚለው የአርበኝነት ግጥምም ወንዶች ብሎ የጠራቸው ጀግኖችን ነው። ወንድ የሚለው ስያሜ ለሴቶችም ሊሰጥ የሚችልበት ቅጽል ነው። እረሷ እኮ ወንድ ናት እንዲሉ እንዲያም ቢሆን እንኳን ማኅበረሰባችን ይህንን ስያሜ ለሁለቱ ጾታዎች የሚሰጥበት መንገድ ይለያያል። ማኅበረሰባችን ወንድነት ከወንዴነት ጋር የተያያዘ እንዲሆን ይፈልጋል፣ ይጠብቃል። ወንድነትን ከሴቴነት ጋር አብሮ እንዲኖር ግን አይጠብቅም። ለዚህ ነው ወንዱ ልጅ እንደ ሴት አለቀሰ በማለት ማልቀስ ከወንድ የማይጠበቅ ሴት ብታደርገው ግን የማያስገርም ነገር አድርጎ የሚገልጠው በሌላም በኩል በሴቷ ዘንድ የጀግንነት ሥራ የታየባት እንደሆነ በዚያው በሴትነቷ እንደ ማድነቅ ጎድበል ጃናሞራ፣ ተደነቅ፣ ሰሜን ሴቷ ልጅ እንደወንድ ነዳችው ነጩን በማለት በጣሊያን ጦርነት ጊዜ የገጠመው ለዚህ ነው። ይህም ከወንዶቹ የሚጠበቀውን ሴቷ ልጅ መስራቷን ለማመላከት ነው። በሌላ በኩል ደግሞ ሴትነትና ሴቴነትም እንዲሁ ይለያያል። ሴቴነት ጾታ ነው። ሴትነት ግን ማኅበረሰቡ የሚፈጥረው ገጸ ባሕሪ ነው። ሴትነትን ከሴት የጾታ ጋር ብቻ ሳይሆን ከመሸነፍ፣ ከማልቀስ፣ ከመፍራት ጠባይ ስስ ከመሆን ጋር ማህበረሰቡ ያያይዘዋል። ይህንኑ በባሰ ሁኔታ ለመግለጥም ሴታ ሴት የሚል ቃል ጨምሮለታል። ሴቶቹ እንኳን ራሳቸው ከወንዶች ጋር ሲጣሉ ድፍረት በተሞላው ልብ ቀሚስ ብለብስ ሴት እንዳልመስልህ ይላሉ። ፈሪ እንዳልመስልህ ማለታቸው። ችግሩ ግን ሴትነት ከሴቴዎች የሚጠበቅ ቢከሰት የማይገርም ነገር ተደርጎ ሲወሰድ፣ በተቃራኒው ከወንዴዎች የማይጠበቅና የሚያሳፍር ነገር ተደርጎ መወሰዱ ነው። ለብዙ ዘመናት ወንድ ነገሥታት ከሚስቶቻቸው ጋር ሲነግሱ እንዳልኖሩ ሁሉ እቴጌ ዘውዲቱ በነገሱ ጊዜ ባላቸው አብረው እንዳይነግሱ የተደረገው ከዚሁ የማኅበረሰቡ አመለካከት የተነሳ ነው። ባላቸው ከነገሱ መንግስቱን ይቀናቀናሉ፣ በኋላም የፈለግነውን ለማስደረግ እምቢ ብለው ክንዳቸውን ያሳያሉ ተብሎ ተፈርቶ ማኅበረሰቡ እንዲያድርጎ የቀረጻቸውን ወንድና ሴት የሚባሉ ሁለት ገጸ ባህሪያትን ማኅበረሰባዊ ሚና በተመለከተ በተረቶቹ፣ በግጥሞቹ፣ በአባባሎቹ፣ በስያሜዎቹ፣ በንግግሮቹ ሁሉ ይበልጥ ያጠናክራቸዋል። አሁን እንኳን ሰለጠነ በሚባለው ዘመን ትንንሽ ዕቃዎችን አንቺ ብለን ስንጠራ ትልልቅ ዕቃዎችን ግን አንተ ብለን የምንጠራቸው ይኸው በየተረቱና በያፈ ታሪኩ፣ በየሰርጉ፣ በየለቅሶው እየሰማን ስንቀርጸው የኖርነው ነገር አለቀን ብሎ ነው። ስለ ሴቶች መብት የተቋቋሙ ብዙዎቹ ማኅበራትና ድርጅቶች እንኳን ድርጅቶቻቸውን አንተ ብለው እንጂ አንቺ ብለው የማይጠሯት ይኸው የማኅበረሰቡ ትርጓሜ ውስጣቸው በማያነቃንቁት መሠረት ላይ ስለ ተገነባ ነው። ባልን መጀመሪያ የሚፈጥሩት ራሳቸው እናቶች ናቸው። ወንድ ነህ እያሉ ከሚሰጡት ማሞካሻ ጀምሮ ወደ ማጀታቸው የተጠጋውን እጅ ሴታ ሴት እዚህ ጓዳ ውስጥ ምን ያርመጠምጠሃል እያሉ እስከ ማስበርገግ ድረስ የባልነቱን ተግባር ከልጅነቱ ያስለምዱታል። ለሴቶች ልጆቻቸው የቤት ሙያ ለማስተማር የሚያደርጉትን ጥረት ያህል ለወንዶች ልጆቻቸው ያን ለማድረግ አያስቡ። ሲያስቡ እንኳን አንተ ወጡን ሰርተ ሚስት ምን ልትሰራ ነው እያሉ ከመገረም ጋር ነው። አንዳንድ ጊዜ ማኅበረሰቡን ቢሆን የአንዳንድ እናቶችን ተግባር ይቃወማል ልጁን የቤት ሠራተኛ አድርጋ አስቀረችው። እንግዲህ ይሄ ልጅ ሚስት ነው ባል የሚያገባው ይላችኋል። ብዙዎቻችንም የምናውቀው ይወለድና እንከፍንከፉ ጋን ይሸከማል ከነድፍድፉ የሚለው ስነ ቃል እኮ ጀግንነትን የሚያበረታታ ይመስላል እንጂ መልእክቱ ሌላ ነው። እንከፍንከፉ ከተወለደ ጋን ከነድፍድፉ ድፍድፉ ይሸከማሉ። ጋን ከነድፍድፉ የሚሸከም እንከፍ ለምን ይሆናል? ጀግናው ስለምን አይሸክምም? ይህንን ነገር ሴቶቹ ሲያደርጉት የሚተች የለም ወንዶቹ ሲያደርጉት ግን እንደ እንከፍነት ይወሰዳል። ይህንን እየሰማ ያደገ ልጅ ታዲያ እህትህን አሸክማት ቢባል እንዴት እሺ ይላል? ልጆቻችን በሕፃንነታቸው ያልተማሩትን ሥራ በኋላ ያመጡትምና በልጅነታቸው ወግ ወጉን እናስይዛቸው።